ማግኘት የምቹ ሚዲያ ተከታታዮቻችን እንደምን ቆያችሁ? ለ ዘገባችን ተጀምሯል። በቅድሚያ ማብሬት ነጥቦችን እነሆ። በትግራይ ክልል የሚስተዋለው የስልጣን ወረራ የተናጠል ተግበራ ሳይሆን ከኤርትራ መንግስት ጋር የተቀናጀ ነው ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ገልጸዋል። ሰሙታላችሁ። በደቡብ ሱዳን የእርስ በእርስ ጦርነት ስጋት እየጨመረ በመምጣቱ ሳቢያ ዩጋንዳ በሀገሪቱ ወታደሮቿን ማሰማራቷን ተሰምቷል። የምታደምጡት ይሆናል። ዩኤስኤይድ ሚስጢራዊ ሰነዶች እንዲወገዱ አዟል። ሌላኛው መረጃችን ነው። የተከበራችሁ ተከታታዮቻችን አብራችሁ ስትቆዩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን የሚያደምጣሉ። አብረነታቸው አይለይም። በትግራይ ክልል የሚስተዋለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር የተቀናጀ ነው ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ተናገሩ። በትግራይ ክልል በግድ የለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ትግራይን ለማተራመስ ሲጥር ከነበረው ከኤርትራ መንግስት ጋር በመቀናጀት የሚፈጸም ነው ሲሉ በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲ ጥምረቶችን ገልጸዋል። በቅርቡ ጥርመት የመሰረቱትና በትግራይ ክልል የሚንቀሳቀሱት ውድብና ጽናት ትግራይ ባይቶናን አባይ ትግራይ ፓርቲና አረና ሉዓላዊ ትግራይ ፓርቲዎች በክልሉ ያለውን ህገወጥ የስልጣን ነጠቃና የክልል አለመረጋጋት ለመፍታት አስቸኳይ ጥሪ ያቀረቡበትን መግለጫ በዛሬው ዕለትም አውጥቶባቸዋል። በመግለጫውም በክልሉ በአዲስ መልክ በተቋቋመው የክልል ጊዜያዊ ምክር ቤት ውስጥ ሰላማዊ ትግል ለማድረግ ቁርጠኛ መሆናቸውንም ነው ያስታወቀው። የእኛ ተልእኮ የህግ የበላይነትን ማስጠበቅና በሁሉም የመንግስት እርከኖች ያለው ጊዜያዊ አስተዳደር ሙሉ በሙሉ ወደ ነበረበት እንዲመለስ ማድረግም ነው ነው ያሉት ነገር ግን የህወሓት ጀነራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ ሲሞክሩ ትግራይ የከፋ ቀውስ ውስጥ ገብታለችም ሲሉ ገልጸዋል። ይህ ህገ ወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅሮችን ከስር እስከ ከፍተኛ እርከን በማፍረስ ክልሉን ወደ ከፍተኛ አለመረጋጋት እንዲያመራ የሚያደርግ መሆኑንም ያስታወቀው፣ ይህ በግዴለሽነት የሚፈጸም የስልጣን ወረራና የተናጥል ተግባርም አይደለም ትግራይ ለማተራመስ ሲጥር ከነበረው ከኤርትራ መንግስት ጋር የተቀናጀ ነው ያለው የጥምረቱ መግለጫ። የእነሱ ንቁ ተሳትፎ በምስራቅ አፍሪካና በቀይ ባህር አካባቢ ያለውን ውጥረት እያባባሰ መሆኑንም ነው የጠቆሙት። ይህም ሰፊውን የቀጠናዊ ደህንነት አደጋ ላይ እንደሚጥልም ነው ያመለከቱት። በዚህም መሰረት ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ዋስትና ሰጮች በአስቸኳይ ጣልቃ እንዲገቡም ጠይቀዋል። ተጨማሪ ትርምስን ለማስቀረትና አስከፊ ክልላዊ ቀውስን ለመከላከል የህግ የበላይነት መከበር እንዳለበት በመግለጫውም አሳስበዋል። እንዲሁም የኤርትራን ጣልቃ ገብነትና በአካባቢው ሰላምና መረጋጋት ላይ አደጋ ለመጣል የሚንቀሳቀሱ የውጭ አካላት ሚና ለመግታት አፋጣኝ እርምጃ መውሰድ ያስፈልጋልም ነው የተባለው። በደቡብ ሱዳን የእርስ በርስ ጦርነት ስጋት እየጨመረ በመምጣቱ ሳቢያ ዩጋንዳ በሀገሪቱ ወታደሮቿን አሰማርታለች። በፕሬዚዳንት ሳልቫኪርና በምክትል ፕሬዚዳንት ሪክ ማቻር መካከል ያለው የስልጣን ክፍፍል ስምምነት መካረሩ በደቡብ ሱዳን ያለው ውጥረት ወደ ግጭት መርቷል። በዚህም ሀገሪቱ ወደ እርስ በርስ ጦርነት ልትገባ ትችላለች በሚል ስጋት ዩጋንዳ በደቡብ ሱዳን ልዩ ኃይል አሰማርታለች። የዩጋንዳ ሰሜናዊ ጎረቤት ዋና ከተማ የሆነችው ጁባን በአስተማማኝ ሁኔታ ለመርዳት ወታደሮቿ መላካቸውን የካምፓላ ወታደራዊ አዛዥም አስታውቋል። በፕሬዝዳንት ሳልቫኪር እና ተቀዳሚ ምክትል ፕሬዝዳንት ሪክ ማርቻል መካከል ያለው ውጥረት የስልጣን መጋራት ውል ሳይሳካ ሲቀር ግጭትን ተቀስቅሷል ነው የተባለው የኡጋንዳ ጦር አዛዡ ሆዚ ካይኖር ጋባ በኤክስ ላይ በተከታታይ በጻፏቸው ጽሁፎች ላይ ከሁለት ቀናት በፊት ጀምሮ ልዩ ኃይላችን ሰላም ለመጠበቅ ጁባ ገብቷል ሲሉም ጽፈዋል። እኛ የኡጋንዳ ወታደሮች የምንገነዘበው በደቡብ ሱዳን ፕሬዝዳንት ሳልቫኪር ላይ የሚወሰደው ማንኛውም እርምጃ በኡጋንዳ ላይ ጦርነት ማወጅ ነው። ያንን ወንጀል የሚፈጽሙ ላይ ጦርነታችንንም እናዘምታለንም በማለት ነው ያከዱት። ወታደሮቹ በጁባ ለምን ያህል ጊዜ እንደሚቆዩ ወይም ዩጋንዳ ሳልቫኪርን እንድትረዳ የተጠየቀች እንደሆነ የጦር አዛዡም አላብራሩም። ደቡብ ሱዳን ውስጥ ውጥረቱ ኪርንና ማቻርን መልሶ ወደ ግጭት ሊያስገባ ከጫፍ ባለበት ወቅት ድንገተኛ ጦርነትም ተቀስቅሷል። እንደ አውሮፓውያን አቆጣጠር በ2018 የአምስት ዓመት የእርስ በርስ ጦርነትን ለማቆም ሁለቱም ወገን የሰላም ስምምነትም ተፈራርመዋል። የኪር መንግስት ባለፈው ሳምንት ከማቻር ጋር በመተባበር ሁለት ሚኒስቴሮችንና በርካታ ከፍተኛ ወታደራዊ ባለስልጣኖችንም አስሯል። በደቡብ ሱዳን ጦርና በነጭ ጦር ታጣቂዎች መካከል ኪረን ከማቻር ጋር ባገናኘ ግጭት በሰሜናዊቷ ናስር ከተማ በደርዘን የሚቆጠሩ ወታደሮችም ተገድለዋል። ሲከላከል ሀገሪቱ ወደ ጦርነት እንድትመለስ እንደማይፈልጉ አጥብቀው የተናገሩ ቢሆንም ተንታኞች ግጭቱ እንደገና ሊቀሰቀስ ይችላል የሚል ስጋት እንዳላቸውም ነው ያስጠነቀቁት። ዓርብ ዕለት የተባበሩት መንግስታት ድርጅት ባወጣው መግለጫ ሁሉም ተዋናዮች ከተጨማሪ ብጥብጥ እንዲቆጠቡና ና የሀገሪቱ መሪዎች አስቸኳይ ጣልቃ በመግባት ውጥረቶችን በውይይት ለመፍታትና በናስር ውስጥ ያለው የጸጥታ ሁኔታ እንዳይባባስ እንዲያደርጉም ነው ያሳሰበው። በ2013 ዓ.ም የእርስ በርስ ጦርነት ከተቀሰቀሰ በኋላ ካምፓላ የኪረን ጦር ለማበረታታት ወታደሮቹን ወደ ጁባ ያዘመተችበትን ኩነትና አሁን የዩጋንዳ ወታደሮች ማስገባቷ ተመሳሳይነት ያላቸው እርምጃዎችንም ያሳያል። ወታደሮቹ እንደ አውሮፓውያን አቆጣጠር በ2015 ውስጥ ሲወጡ ውጊያው ዳግም ከተነሳ በኋላ እንደገና በ2016ም ተሰማርተዋል በደቡብ ሱዳን ያለው ውጥረት ኡጋንዳ ሙሉ በሙሉ የሚፈነዳ ጦርነትና ስደተኞችን ድንበር አቋርጠው ወደ ሌላ አካባቢ የሚሰደዱባት አጋጣሚ ሊፈጠር ይችላልም የሚል ስጋትም አድሮባቸዋል። ዩኤስኤድ ሚስጥራዊ ሰነዶች እንዲወገዱ አዘዘ። ድርጅቱ ከሙስና ጋር በተያያዘ በትራምፕ አስተዳደር በቀረበበት ውንጀላ ምክንያት ስራ አቁሞ መሰንበቱም ይታወሳል። የአሜሪካ ዓለም አቀፍ የልማት ድርጅት ወይም ደግሞ ዩኤስኤድ ከፍተኛ ኃላፊዎች ሚስጢራዊ ሰነዶች በፍጥነት እንዲወገዱ ትእዛዝም ሰጥቷል። ኃላፊዎቹ በኢሜይል ለሰራተኞች በላኩት መልእክት በቀድሞ የድርጅቱ ዋና መስሪያ ቤት ገን ህንጻ የሚገኙ ሰነዶችን እንዲያስወግዱም ነው ያዘዙት። በቅርቡ የተቋቋመውን የመንግስት አፈጻጸም የሚቆጣጠረውን ተቋም በሚመሩት በቢሊየነሩ ኤለን መስክና በፕሬዚዳንት ዶናልድ ትራምፕ ዩኤስኤድ የግብር ከፋዮችን ገንዘብ አላግባብ በመጠቀምና ሙስና በማስፋፋት ተደጋጋሚ ወቀሳም ቀርቦበታል። የፌዴራል ወጪን ለመቀነስ በተደረገው ሰፊ ጥረት ኤጀንሲው ሁለት ሺ ሰራተኞችን ከስራ ሲያሰናብት የቀሩትን በርካታ ሰራተኞች አስገዳጅ እረፍት እንዲወጡም ነው ያደረገው። ተቋሙ ሚስጥራዊ ሰነዶችን ለማስወገድ ባወጣው ትእዛዝ የኤዘንሲው ተጠባባቂ ዋና ጸሐፊ ኤሪካ ካር በሮናልድ ሬገን ህንፃ ውስጥ የሚስጥራዊ የሆኑ የደህንነትና የሰራተኞች ሰነዶችን ለማስወገድ ሙሉ ቀን ለሚደረገው ጥረት ቀሪ ሰራተኞች ማክሰኞ ወደ ቢሮ እንዲገቡ ማዘዛቸውን ፖለቲኮ መጽሔት የኢሜይል መልእክቶቹን ጠቅሶ ዘግቧል። ለሰራተኞች በተላከው የሚኤል መልእክት ላይ የቻላችሁትን ያክል ሰነዶችን ቅደዱ። የመቅደጃ ማሽኖች መስራት በሚያቆሙበት ወቅት ሚስጥራዊ ሰነዶችን ከለያችሁ ላይ ሚስጥር የሚል ጽሁፍ ተጽፎባቸው በቦርሳዎቻችሁ ውስጥ እንዲሰበሰቡም ያዛል። ፖለቲኮ መጽሄት እንዲወገዱ የታዘዙት ሰነዶች የገንዘብና እርዳታ ስርጭትን የሚያሳዩ እንዲሁም የሰራተኞችን መረጃ የያዙ ሳይሆኑ እንደማይቀሩም ነው ያሳሰበው። ለሰነዶቹ መወገድ የተላከው ኢሜይል ማብራሪያ ባይሰጥም ከፍተኛ ቁጥጥር ባላቸው ሰራተኞች ከስራ ገበታቸው መሰናበታቸውን ተከትሎ የአሜሪካ የድንበርና ጉምሩክ ባለስልጣን ተቋም በድርጅቱ ህንፃ ላይ ቢሮ ከመከራየቱ ጋር ሊገናኝም ይችላል ነው የተባለው። መመሪያው የፌዴራል ሰነድ አያያዥ ህጎችን እንደሚሰጥና የኤጀንሲውን መልሶ ማዋቀር የሚቃወሙ የክስ ሂደቶችን ሊያደናቅፍ እንደሚችልም በድርጅቱ የቀድሞ ሰራተኞችና የህግ ተወካዮች ዘንድም ተቃውሞ ገጥሞታል። የትራምፕ አጋር ኤለን መስክ የሰነዶቹ ማስወገድ ዘመቻውን ማስረጃን ማውደም ወንጀል ነው ሲሉ በኤክስ ገጹ ድርጊቱንም አውግዟል። ኤጀንሲው በሚስጥራዊ ሰነዶች አያያዥ ዙሪያ በትራምፕ አስተዳደር ስር ምርመራ ከሚያደርገው አካርካር ግጭት ውስጥ ገብቶ እንደነበርም ይታወሳል። የትራምፕ አስተዳደር 54 ቢሊዮን ዶላር ዋጋ ያለው የዩኤስኤድ ፕሮጀክት ውሎች ውስጥ 90 በመቶ ለመሰረዝ እቅድ ስለመያዙም ከዚህ ቀደምም ተዘግቧል። በአሜሪካ ውጭ ጉዳይ መስሪያ ቤት የሚደጎመው የልማት ድርጅት የዲሞክራሲ እንቅስቃሴዎችን ለመደገፍ ና የሰብአዊ ድጋፎችን ለማሰራጨት እንደ ተቋቋመ ቢነገርም ባለፉት አመታት በሀገራት ውስጥ የመንግስት ግልበጣ ለማድረግ የአሜሪካ ስለላ ድርጅት ሲአይኤ ክንፍ ሆኖ ቆይቷል በሚልም ይወነጀላል። ሩሲያ፣ ቻይና ና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ሩሲያ ከአሜሪካ ጋር በተቃረቀረችበት ማግስት የተጀመረው ልምምዱ በሶስቱ ሀገራት መካከል ያለውን ትብብር ለማጠናከር ያለመ ነው ተብሏል። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ አምስተኛ ዓመት እንደሆነም ነው የተነገረው። ማሪን ሴክሪቲ ዊልት 225 የሚል መጠሪያ የተሰጠው የጋራ ልምምዱ በትላንትናው ዕለት በኢራን ከሀበር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለም እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት ጉዳትን መቆጣጠር፣ እንዲሁም የፍለጋና የነፍስ አደን ስራዎች ላይ ያተኮረ መሆኑንም ከስፍራው የተገኙ መረጃዎችን ይጠቁማሉ። ለሁለት ቀናት በሚቆየው ወታደራዊ ልምምዱ የሶስቱ ሀገራት የባህር ኃይሎች በቀንና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ነው የተመላከተው። በዚሁ ወቅትም የጠላት መርከቦችን እና የድሮኖችን ኢላማ አድርጎ መምታትን እንደሚለማመዱም ተነግሯል። ከአዘርባጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራቅ፣ የተባበሩት አረብ ኢሚሬትስ እና ስሪላንካን የተውጣጡ የባህር ኃይል ቡድኖች ልምምዱን እየተከታተሉ መሆኑንም ነው የታወቀው። ይህ የተስፋ ቀን በዓለም አቀፍ ደረጃ እንዲከበር ውሳኔ ተላለፈ። ኢትዮጵያ በዓሉን ደግፋ ድምፅ በሰጠችበት በዚህ ጉባኤ ላይ አሜሪካ ውሳኔውንም ተቃውማለች። የተስፋ ቀን በዓለም አቀፍ ደረጃ እንዲከበር ውሳኔ መተላለፉን ተከትሎ የተባበሩት መንግስታት ድርጅት ባካሄደው ውሳኔ የተስፋ ቀን በዓለም አቀፍ ደረጃ እንዲከበር ውሳኔ ተላልፏል። የረቂቅ ውሳኔ ሀሳቡን ኦስትሪያ፣ ኢኳቶሪያል ጊኒ፣ ሞሮኮ፣ ፊጂ እና ሌሎችም ሀገራት ያቀረቡ ሲሆን አለም አቀፍ የተስፋ ቀን በየአመቱ በፈረንጆቹ ሐምሌ 12 እንዲከበር በአብላጫ ድምፅም ተሰጥቆበታል። የተመድ አባል ሀገራት የውሳኔ ድምፅ አሰጣጥ ሂደቱ ላይ ኢትዮጵያን ጨምሮ 166 ሀገራት የተሳተፉ ሲሆን እለቱ በ62 ሀገራትም ድጋፉ ጸድቋል። በዚህ ውሳኔ ላይም አሜሪካ ሀሳቡን ተቃውማ ድምጽ የሰጠች ሲሆን ህንድ፣ ቱርክ፣ ፔሩና ፓራጓይ ደግሞ ድምጽ ተአቅቦ በማድረጋቸው ከተመድረ ገጽ ላይ የወጣው ሪፖርት ያስረዳል። ዓለም አቀፍ የተስፋ ቀን በየአመቱ ስለ ተስፋና እኩልነት የተለያዩ ስራዎችን በመስራት እንደሚከበርም ነው የተመላከተው። ውሳኔው መዝረቁን ተከትሎም ሁሉም የተመድ ተቋማትና ድርጅቶች ስለ ተስፋ በተለያዩ መንገዶች ጉዳያቸው እንዲያደርጉም ጥሪ አቀርቦላቸዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ራሱ የተባበሩትን መንግስታት ድርጅት ተስፋን መሰረት በማድረግ መመስረቱንም ምንጊዜም ለሰዎች ተስፋን መስጠት ያስፈልጋልም ነው ያሉት። ዩክሬን ከተቆጣጠረችው የከርስክ ግዛት ሙሉ በሙሉ በሚባል ደረጃ እየለቀቀች እንደሚገኝ ተገልጿል። በሁለቱም ወገን የሚወጡ መረጃዎች እስከ መጪው አርብ ድረስ የዩክሬን ጦር ከስፍራው ሙሉ በሙሉ ሊለቅ እንደሚችልም ነው የተመላከተው። ዩክሬን ባለፈው ነሐሴ ወር በምዕራብ ሩሲያ ድንገተኛ ጥቃት በመክፈት ተቆጣጥረው ከነበረው የከርስክ ግዛት በስፋት እየለቀቀች እንደምትገኝም ተዘግቧል። ግዛቱን ለማስለቀቅም የሩሲያ ጦር በግስጋሴው ሲቀጥል፣ የዩክሬን ወታደሮች በበኩላቸው በከባድ ውጊያ የተቆጣጠሯቸውን ጠንካራ ይዞታዎች ለቀው እየወጡ እንደሚገኙም ነው የተነገረው። ኪየቭ ባልተጠበቀ ጥቃት የተቆጣጠረችው የነበረው የኩርስክ ግዛት ወታደሮቿን የውጊያ ሞራል ከመጨመሩ ባለፈ በጦርነቱ የመደራደር አቅሟን አሳድጎት እንደነበረም ሲዘገብ ቆይቷል። ነገር ግን ከሰባት ወራት ከባድ ውጊያ በኋላ የዩክሬን ይዞታዎች ቀስ በቀስ እየቀነሱ ሲመጡ፣ ሩሲያ በበኩሏ ካሳለፍነው ሳምንት ጀምሮ በርካታ ስፍራዎችን ድጋሚ መቆጣጠርም ችላለች። የሩሲያ መከላከያ ሚኒስትር በዛሬው ዕለት ባወጣው መግለጫም በግዛቱ ተጨማሪ አምስት መንደሮችን መያዙንም ነው ያስታወቀው። የክሪሚናል ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የውጊያ ውሎዎች ተለዋዋጭነት ለሩሲያ ማድላታቸውንም ነው የተናገሩት። ሮይተርስ በዘገባው በሩሲያ ጨማሪዎችና በመንግስት ሚዲያዎች የተጋራው የግዛት ማስለቀቅ የሚዲያ ቪዲዮ ማረጋገጥ መቻሉንም ጠቅሷል። በዩክሬን ድንበር አቅራቢያ በምትገኘውና ዩክሬን ለሎጂስቲክስ ማስተላለፊያ በምትጠቀምበት ሱድዛ በተባለው ስትራቴጂካዊ አካባቢ የሩሲያ ወታደሮች ሀገሪቱን ባንዲራ ሲሰቅሉ በቪዲዮም ላይ ታይቷል። የዩክሬን ከፍተኛ አዛዥ በዚህ ሳምንት ወታደሮቻቸው በከርስክ ግዛት እየተከበቡ እንደሚገኙ ለተሰራጨው ዘገባ በሰጡት ማስተባበያ የተሻለ የመከላከል ስፍራን ለመያዝ ነው የለቀቅ ነው ሲሉም ነው የተናገሩት። እስካዶቪስኪ ዲፌንደር የተሰኘው የዩክሬን ወታደራዊ ጦማሪ በቴሌግራም ገጹ ላይ ባሰራጨው መረጃ የዩክሬን ጦር ኃይሎች ከርስክ ለቀው እየወጡ ነው፣ እስከ አርብ ድረስ ምንም የዩክሬን ወታደር በስፍራው አይኖርምም ብለዋል። ሩሲያው ገለልተኛ የፖለቲካ ተንታኝ ሩስላን ሌቪቭ በበኩሉ የዩክሬን ጦር ለተጨማሪ ሁለት ቀናት በግዛቱ ለመቆየት ሊዋጋ ይችላል። ነገር ግን የጊዜ ጉዳይ ካልሆነ የከርስክ ግዛት ወረራ በጣም በአጭር ቀን ሙሉ ለሙሉ ይቀለበሳል ሲልም ተናግረዋል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ የተሰሙት የወደድ ነው ዘገባ እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸርቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝን። ኢኮዲ ተሰናበት። ሰላም በያላችሁበት ለናንተ።